የሞተች እናትን የሚጠባ ስንት ሰው የተገኘው ወይም ደግሞ ሌላም ትርፍ ይተረከኩ የሰርቫይቫል እሹ ነ ሻቢያ መንግስት ከቲፒኤልኤ ፍጋ ሆኖ ምናልባት ፋኖም ተጨምሮበት ጦርነት ቢከፍት የቱጋ ነው የምትሆኑት? በመሬ ላይ የተመረኮሰ በርካታ ታጋዎች አሉ። ኢትዮጵያ ምድር ላይ፣ ሚዲያ ላይ አሉ፣ መሬ ላይ አሉ። ኤርትራ እንዳትወረብ ይፈልጋሉ። አማራ ክልል ግን ጦርነቱ እንዲባባ ሲፈል አብዛኛዎቹ ታቃለ ወታደሬ ስልጠና እንዳስገባቸው አቤት ስፔሲፊካሊ ከአማራ ጋር ነው ጸው ስቲል አሁን ድረሰቡ ያለው አንድ አማራ ልዩ ኃይል ለመቶ ኦሮሞ ልዩ ኃይል ይገጥማል። ስብሐት ነጋ ዝም ብሎ መጣ አደባባይ ላይ ፊገራቲቭ ሊሆን ዝም ብሎ ተፈለገ ስብሐት እንደዛ ነው የምታስቡት። እንደዛ ከሆነ ቂሎች ናቸው ማለት ነው፣ የፖለቲካ ቂሎች ናቸው። ወዘሮሞ ወንጆ ሞ እነዚህን ጥያቄዎች ትተው አማራ ክልል ውስጥ ያሉ እነ ወልቃይትን ለምድም ከድንጋይ ጋር እየታሰሩ የሚጎረጎሩበት የሚጨፈጨፉበትን አካባቢ እኮ ብራንዱላ የምትለው ባጫ ደበሌ የምትለው ጀራ ላባ የምትለው በሰዓቱ ኤትዝ ኦኬ የኤርትራ ሀገር ነው። ለኤርትራ መንግስት ለመስጠት የፈቀድከውን ከዛ ውስጥ በጣም ጥቂቷ ነው። ለኢትዮጵያ መንግስት ለመስጠት ብትፈልግ በእውነት የነው ትግራይ ውስጥ ድጋሚ ጦርነት የማይጀመርበት እድል ወይዘሮ ሞንጆሪኖ ነው ምንም። አሁን በትክክልም እነዚህን አካባቢዎች ለማስለቀቅ ሳይሆን የመውረር ፍላጎቱን ለማሳካት ነው ተብሎ ከታሰበ እንደዛ አይነት ፍላጎት ስላለው አንተባበረውም አይነት ነገር ከተባለ፣ ምክንያቱም ኤርትራ ልትወረር አይገባትም ብሎ አስቦ ይመስለኛል። ኦኬ በሳቸው አእምሮ ደግሞ እናስብ በሳቸው ወይዘሮ ሞንጆሪኖ አእምሮ እናስብና ሶ ኤርትራ የያዘቻቸውን አካባቢዎች አንጠይቅም፣ ብንጠይቅ መንግስት እሱን ጥያቄ እንደ ሰበብ ቆጥሮ ኤርትራን የሚወረር ፍላጎቱን ያሳካበታል የሚል ነገር ካነሱ ኦኬ፣ በዚሁ አይነት ሴራ ወይዘሮ መንጆሪ ነው እነዚህን ጥያቄዎች ትተው አማራ ክልል ውስጥ ያሉ እነ ወልቃይትን ለምንድን ነው የሚጠይቁት? ለምንድን ነው የሚጠይቁት? ያን ኤርትራ እንዳትወረር ከሆነ አማራ ክልል ላይ እነ ወልቀየት ምናምን መምጣት አለባቸው ብለው መንግስትን ይሄን ማድረግ አለበት ብለው ነጋ ጠባ የሚጨቀጭቁት ለምንድን ነው? ለምንድን ነው? ቢያንስ አሁን ባለው አይነት ሁኔታ ከአማራ ክልል ነጥቆ ለትግራይ ክልል ይሄንን መስጠት አማራ ክልል ውስጥ ጦርነት ሊያስጀምር ወይም ደግሞ ያለውን ጦርነት ሌላ መልክ ገጽታ ሰጥቶት ሊያባበስ እንደሚችል ማናችንም የምናውቀው ወይዘሮ መንጆሪ ነው። ኤርትራ እንዳትወረር ይፈልጋሉ። አማራ ክልል ግን ጦርነቱን ሊባባስ ይፈልጋል። ኤርትራ እንዳትወረር አንጠይቅም እንዳሉት ሁላ አማራ ክልል ውስጥ ያለው ጦርነት ሌላ መልክ ኖሮት እንዳይባባስ ይህንንም አንጠይቅም። ለምን ሊሉ አልቻሉ? እሱ ነው ጸባቸው። ከማን ጋር ነው? ከማን ጋር ነው ጸባቸው? ኢትዮጵያን ገና ምንም ሳይኖር የመውረር ፍላጎት ያለው አካል አድርገው አቀረቡ። እንደገና አማራ ክልል ላይ ያሉት አካባቢዎች መምጣት አለባቸው በሀይል ይላሉ። እዛው መድረክ ላይ ነው ነው የኤርትራውስ የኤርትራውን መንግስት የሚያነሳው ኤርትራ ላይ የሞረር ፍላጎት ስላለው፣ ስለዚህ እሱ ያነሱት የሚያነሱት የአማራውን ነው። የአማራውን ደግሞ ከስምምነት ውጪ ስለሆነ ወይዘሮ መንጆሩ በሚፈልጉት አይነት መንግስት የፌደራል መንግስት ላስፈጽም አማራ ክልል ውስጥ ጦርነት ነው ኤርትራ እንዳትወረር ኤርትራ ውስጥ መንግስት የሚፈልገውን አይነት ጦርነት እንዳይካሄድ እንዳያካሂድ እድሉን መስጠት ያልፈለጉት ወይዘሮ ሞንጆሪ ነው። አማራ ክልል ውስጥ ግን ጦርነት ሊያስለሳ የሚችል ተግባር የፌዴራል መንግስት እንዲፈጽም ነጋ ጠባ ነው የሚወተውተው፣ ነጋ ጠባ ነው የሚወተውተው። ለዚሁም ከስምምነቱ ውጭ አከራካሪ ቦታ ብለው ተስማምተው አሁን ግን ለኛ ካላመጣ ይሄ ህዋት አማራ ክልል ውስጥ ምን አይነት ፍላጎት እንዳለው ማሳያ። ይሄ ህዋት ጸቡ ከማን ጋር እንደሆነ ማሳያ ጸቡ ከማን ጋር እንደሆነ ሁሌም ነበር ምለው። ለምንድን ነው ኤርትራ ክልልስ ከ50 ምናምን በላይ ቀበሌ እኮ ነው የተያዘው፣ አይጠይቁም። መግለጫቸው ላይ ሲያነሱ ታይታቹ አታውቁ። ምዕራብ ትግራይ፣ ምዕራብ ትግራይ ግን ሺህ ጊዜ ነው ያሉት፣ ሺህ ጊዜ አይሄንን እኮ ቢያደርግ አማራ ክልል ውስጥ ጦርነት ሊነሳ ይችላል። ስለዚህ ጦርነት ከሚነሳ በሌላ አይነት መንገድ ችግሩ ጦርነት በማያስነሳ አይነት መልኩ ሊፈታም ይችልበትን አማራጭ ለምን አናይም ሲሉ እንኳን ተሰምቷል። እዚህ ጦርነት ይነሳ እዛግን መሆን የለበትም አይነት ነገር ነው። ወይዘሮ ሞንጆሪ ነው አቋም፣ የአልጀር ስምምነት ይላል። የአልጀር ስምምነት ከዚህ በፊት ስንጠይቀው የተያዘ ቦታ የለም፣ በአልጀር ስምምነት መሰረት ነው ቦታውን የሰጧቸው ብሎናል። አሁን ደግሞ እንደገና የአልጀር ስምምነትን ኮሚቴ አዋቅሬ የወሰዱት ቦታ አጣራለሁ ብሎ ሲቀልድብን የነበረ ሰው ኤርትራን ለመውረር ብሎ ቦታ ተይዟል ብሎ እየመጣ ነው። ነው የእሷ ንግግር በራሱ ከሴትዮ አንጻር ቫልዩ ያለው አይደለም፣ ነገር ግን ሀሳቡ ልክ ነው አብይ እያደረገ ያለው አሁን በለዋላዊነት ስም በኤርትራ በኩል ዘመቻ ለማካሄድ ከትግራይ የተወሰደ ቦታ አለ ብሎ ተነስቷል። የኢሮብ ነው የኢሮብ ህዝብ እንዴት ነው? የኢሮብ ህዝብ እኮ በትግራይ ጦርነት ጊዜ በገደል እኔ ጓደኞች አሉ ከዛ አካባቢ ይመጡ፣ ወላጆቻቸው በገደል ከድንጋይ ጋር እየታሰሩ የሚጎረጎሩበት የሚጨፈጨፉበትን አካባቢ እኮ ብራም ጁላ የምትለው፣ በአጫ ደበሌ የምትለው፣ ጀራላባ የምትለው በሰዓቱ የት ኦኬ፣ የኤርትራ ሀገር ነው ጀራ ላ ዋረኝ ደረቱን እየደቃ እኔ ለኤርትራ ሞት ላታለሁ ሲል ይሰማ ነው ለኢትዮጵያ ስላል ስሞት ነው አሁን ደዚ የሚል ቪዲዮ አለ። ጀራ ላ ለኤርትራን የነካኛን የነካ በሰዓቱ የትግራይን ህዝብ እንደዛ ሲሆን ለምንድን ነው የትግራይ ህዝብና የኤርትራ ህዝብ ጸብ ነው ተብሎ ስለታሰበ ብቻ ባለም ህግ ስለማያስጠይቅ ሞራል ስለማያመጣ አይደለም። በሰዓቱ ግን የትግራይና የኤርትራ ህዝብ ጸብ ከሆነላቸው ትግራይን ማጥፋት ስለፈለጉ ይሄ ትግራይን ማጥፋት የሚለው ነገር እንደቀልድ ዝም ብለን ለተራ ፕሮፓጋንዳ ብለን ምንሽ ሞነ መሆን አይደለም። በሁሉም የፌዴራል ኃይሎች የተያዘ ጉዳይ ነው፣ ወይ ይጥፉልም ወይ ይገንጠሉ የሚለው። አሁንስ ደግሞ እንግዲህ የትግራይና የኤርትራ ግንኙነት ሲሰምር መጀመሪያ ሚድ ነው ትግራይ ስለሆነ መተንፈሻ ያጣው የትግራይ ህዝብ ስለሆነ አሁን ደግሞ ድንበራቸው ተይዟን ብለን እንዋጋለን ነው። ኢብን በፌደራል ደረጃ ስልጣን ያለው ኃይል ሉዓላዊ ድንበሬን እጠብቃለሁ ብሎ በዓለም አቀፍ ደረጃ ፊርማ የፈረሙ የአብይ አህመድ መንግስት ነው በፕሪቶሪያ ስምምነት። ድንበርን መጠበቅ ሉዓላዊነት ማስከበር እኮ የአንድ መንግስት ዋና ኃላፊነት ነው። ግን ኤክስትራ አልፎ ከዶሞስቲክ ለ አልፎ በኢንተርናሽናል ነው ድንበርህን ጠብቅ ተብሎ በድንበር በኩል ያሉ ኃይሎች አስወጣሉ ብሎ የፈረመው ኃይል እስካሁን ድረስ ኃይል አላስቀምጥም ብሎ ከዛ መቀለዣ አድርጓል። እነዚህ የህዋ ሰዎች የሚናገሩት ለራሳቸው የፖለቲካ ትርፍም ቢሆን አሁን ካለው አንፃር ልክ አይደለም። ፖለቲካ በፖለቲካል ኮሬክትነስ ተቀምበ ልታየው ምችል ብትሆን ግን አብይ አርጋ ያለው ለውጊያ እየተዘጋጀ ነው ሶ ምክንያቱ ምንድን ነው? ድንበር ነው ማለት ነው። ሶ አሁን ከሱዳን ጋርም ሊዋጋ ይፈልግ በአልፋሽጋ ምክንያት ነው ሊል ነው ማለት ነው። በአልፋሽጋ ምክንያት ነው ከሱዳን ጋር መዋጋ ይፈልገው ሊል ነው ማለት ነው። የጅቡቲ ፕሬዚዳንት ነገሩን ቁጭ አድርገውታል። የታጆራ ወደብን ተጠቀሙ ብለን ሰጠናቸው እንድንጠቀም ሊል አረግ ነው። እነሱ የፈለጉት በቋሚነት የባህር ኃይል መገንባትና ወታደራዊ ሰፈር መገንባት ነው። ይሄ ፋይል ተዘግቷን አሉ። ከዛ ቀጥሎ የጅቡቲ ፕሬዚዳንት ምን አረጉ? ኢትዮጵያን ለቅመ አስወጡ በመኪና በሚያስገርም ሁኔታ እነዛ ኢትዮጵያውያን የት ሄዱ የሚል ማጣራት አድርጌ ነበር። ወደ ኢትዮጵያ የገቡት አብዛኛዎቹ ታውቃለህ ወታደራዊ ስልጠና እንዳስገባቸው አብይ ከመኪና እየተቀበለ ከጅቡቲ የተባረሩ ወጣት ዜጎችን የቀን ስራ የሚሰሩ ። ጅቡቲ የስራ ሀገር ነው ገቢ ወጪ ንግድ ስላለበት ይሸክማለ። ስንት ነገር አለ የሚጠገን ሚፋቅ፣ የሚሰራ የሚላተም እሱ። እነዛም በሙሉ ሰብስቦ ማሰልጠኛ ካምፕ አስገብቷቸዋል። ከሶማሌላንድ የመጡት እንደዛው፣ ከሶማሊያ የመጡት እንደዛው፣ እየተቀበለ በሙሉ ወታደራዊ የስልጠና አስገብቷቸዋል። እነዚህ ዜጎች ለውጭ ሀገር ዜጋ ገንዘብ ከፍሏቸው ያውም የተሻለ ጫማና የተሻለ ልብስ ሰጧቸው፣ ማዕረግ ሳይሆን ክብር ሰጧቸው። ወታደር ብሎ የራሳቸውን ዜጎች ሳይሆን ጠላት ያሉትን የኢትዮጵያን ሀይል ቢዋጉ ቅጥረኛ ቢሆኑ ምን ጥያቄ ያለው? ወደ ኢትዮጵያ ከውትድርና አመልጠው ሄደው ጎረቤት ሀገር እንደገና ጎረቤት ሀገርም ሲያባራቸው ይዘህ የራስን ዜጋ ግደል ሂድ፣ ኦሮሚያ ነህ ኦሮምኛ ስለምችል ግደል አማራን፣ አማራ አማርኛ ስለምችል ግደልልን ጨፍጭፍ ልያ የምታደራጀው ከሆነ አሁን ብራንቹ ላይ መቀጠር የሚለው ከየት ነው የመጣው ብለህ ስታስብ ከዚህ ነው። ዩኒቨርሲቲ እንዳይገቡ ተደርጓል። ወጣቱ የስራ እድል የለም። ኮንስትራክሽን ቁሟል በሀገሪቱ ጫራታ ወጥቶ የለም። የንግድ የአርከበ ሱቆች፣ መካከለኛ ሱቆች በሙሉ ፈርሰዋል። ሊስትሮ እንኳን ጠርጎ መብላት አይችልም አዲስ አበባ ውስጥ። ወጣቱ ትናንት ከደቡብ እን አዲስ አበባ ከፍተኛ የስራ መፍጠሪያ ነው። ከአማራ ክልል መጥተው ሎተሪ አዙሮ ይሰራል። ታክሲ ረዳት ይሆናል። ሊስትሮ ይሆናል። ከደቡብ መጥቶ ሊስትሮ ይሰራል፣ ጀበል ይሰራል። አሁን እኮ የለም አዲስ አበባ ላይ። አዲስ አበባ እኮ እንደ ጠላት የሚታይ ከተማ ነው። በሌላ ኢትዮጵያ ሕዝብ ይደረገው ታስሮ ታፍኖ በአዋሽ ሰባት በአዋሽ አርባ፣ በመቱ በተለያዩ ቦታዎች በሽታ እንዲይዝ ይደረጋል። አንድ ነገር መጣ ተብሎ በገላን ይሄ ሕዝብ ደግሞ ሲሰደድ ደግሞ ተቀጥሮ ህልውና ምንድን ነው የሚለውን አይገባቸውም። እንደ እነዚህ ሰዎች ሰርቫይቭ ለማድረግ የምታደርገው ነገር እንደ የሰው ልጅ እኮ ጫማ የበላው የቻይናን ታሪክ የምታነበው እንዴ። በኢትዮጵያ እኮ እናት የሞተች እናትን እኮ ጡጥ የሚጠባ ስንት ሰው የተገኘው ወይም ደግሞ ሌላም ትርፊት የተደረገው እኮ የሰርቫይቫል እሹ ነው። ይህንን ከሳውዲ አረቢያ ከአረብ ምሬት አስጭነው አምጥተው አግዘው እኔ እስር ቤት ነበሩበት ሰዓት ገና ለገና የትግራይ ተወላጅ ስለሆኑ የትግራይ ተወላጆችን እያመጡ ከሳውዲ የሚመለሱትም የት አዋሽ ሰባት የሚያስገባቸው የነበሩት በከፍተኛ ረሃብና በሽታ ፈርጠም ፈርጠም ያሉት ማታ ማታ ይረሽኑ ነበር በአደባባይ አሁን በአማራ ላይ እያረጉት ያሉት ይህንን ነው ከወለጋ የሚመጣ የኦሮሞ ወጣት በየቦታው ተይዞ አልተረሸነም አልተገደልም እ እነዚህ የሞራል ባለቤት ሊሆኑ አይችሉም ነገ የሻእቢያ መንግስት ከቲፒኤልኤፍ ጋ ሆኖ ምናልባት ፋኖም ተጨምሮበት ጦርነት ቢከፍት የቱ ጋ ነው የምትሆኑት? የቱ ጋ ነው የምትሆኑት? መከላከያን ሊወጋ ሲመጣ አይ የኢትዮጵያ መንግስትን እየወጋ ነው ብላችሁ ነው ከሻቢያ ጎን እና ከቲፔሌፍ ጎን ነው የምትቆሙት፣ ወይንስ ምንድን ነው የምታደርጉት? ዛሬ ገሸሽ ገሸሽ ማለት ምናምን አለ በአግባቡ ይስ ግላይ ሶወስዶ ፖለቲከኛ ከሆናችሁ እንደ ፖለቲካ አሁን ባንንኩ ምናምን ነገር አይሰራም። አሁን ገባኝ ምናምን አይሰራም። ምንድን ነው በዙሪያዬ እየተከናወነ ያለው እየተሰራ ያለው ነገር ምንድን ነው ብሎ መጠየቅ ኢምፖርታንት ነው። የት ውስጥ ነው ያለሁት? የት ውስጥ ነው የተነከርኩት? የት ውስጥ ተነክሬ ነው? ይሉንታም ከሆነ በይሉንታ የሙብ ፍላጎት ከሆነም አይ ነው፣ የገንዘብ ጥማትም ከሆነ የገንዘብ ጥማት፣ የህሊና መሸጥ ከሆነም የህሊና መሸጥ። ግን ነገ ከነጎዲያ ሻቢያ ጦርነት ሲከፍት፣ ነገ ከነጎዲያ ህወሓትና ሻቢያ ተቀናይተው ሲመጡ ፋኖንም ጨምረው ምን አይነት አቋም ነው የምትወስዱት? ምንድን ነው የምትወስዱት? ሌት ጊቭዘ ቻንስ ዋር ነው የምንለው። ን ዋሩ ደግሞ ለሻቢያ እና ለቲፒልፍ ሌት ጊቭዘ ድል እንስጣቸው ነው የምንለው። ጦርነቱ ይወስን ነው የምንለው። በፊት እንዳልነው ወይም በፊት ብለነው እንደነበረ አንዳንዶች እንዳላችሁት ይሄ ነው ቆም ብሎ ማሰብ። ወጣትነት፣ አንዳንዴ ትንሽ ቆም ብሎ ማሰብ ይጠይቃል የግዴታ። ስህተት፣ ሁሉም ሰው ይሳሳታል። በስህተት ውስጥ ሁሉም ሰው ይኖራል ይኖራል፣ አቋሙን ደግሞ ግልጽ ያደርጋል በይሉንታ ውስጥ ይኖራል። ምንም ችግር የለውም። ይሉንታ አንዳንዴ ሰዎች በይሉንታ ይገባሉ። ከገቡ በኋላ ግን እውነታውን ሲያዩት ራስን መጠየቅ ያስፈልጋል። ማን ስብሃት ነጋ ዝም ብሎ መጣ? አደባባይ ላይ ፊገራቲቭ ሊሆን ዝም ብሎ ተፈለገ ስብሃት? እንደዛ ነው የምታስቡት? እንደዛ ከሆነ ቂሎች ናችሁ ማለት ነው። የፖለቲካ ቂሎች ናችሁ ማለት ነው። ወይም ደግሞ ጥቅመኞች ናቸው ወይም ይሄ በቃ ይሄ እናቴ የምትለው ነገር ብዙ ጊዜ ይናገረዋል። ሌሎች ጋር ማይቻለው የሁሉም የሆነ የማንም አይደለም አይነት ሀሳቦች ውስጥ ነው ያላችሁት። እዛም እዛም የሁሉም የመሆን የሚፈልግ ሰው የማንም አይደለም። መጨረሻ ይሄ የመባነናችሁ ደረጃ፣ ጦርነቱን ከመምጣቱ በፊት ብትባንኑ ነው ጥሩ የሚሻል ነገ ከነጎዲያ ህወሀት በዚህ በኩል ህወሀት በአፋር ህወሀት በወልቃይት ጠገዴስ ሲመጣልህ ሻቢያ በምናምን ሲመጣልህ የት ነው የምትገባው? የቱ ጋ ነው አቋም የምትወስደው? ምክንያቱም ኦልሬዲ አሟሙቀው አሟሙቀው እዚ ውስጥ ከተውሃል፣ ነክረውሃል። ላይሰማ ይችላል የሙቀቱ እንደ እንቁራሪቷ ግን ነክረውሃል። አዘ ኢንድ አቅምህን ካሟጠጥክ በኋላ ብትነቃም ውሃው ፈልጧል። መከላከያ ይዋጋ ብለህ ነው የምትሄደው? ይሄንን አዙሮ ማሰብ ይጠይቃል። ዛሬ በእኔ እምነት እነ ጌታቸው ረዳ አዙረው ማሰብ ነው ያነቃቸው። በእነሱ ጭንቅላት ውስጥ ሆነ ልትናገር አትችልም። ብዙ ዝርዝር ነገር ያነሳው ስላል እዛ ውስጥ አልገባም። ጌታቸው አይቸዋልም። ግን እውነት ነው የምለው፣ እኔ በጌታቸው ሌቭል የሆነ ሰው ጀጅ ሊያደርግ አይችልም። የጦርነትን ደረጃ ማለት ነው። የት ያለፍኩበት መንገድ ብሎ ያስቀመጠው ያለፈበት መንገድ አስተምሮታል። ጌታቸው ረዳ ያለፈበት መንገድ ስብሃትን እንትናን አስተምሮታል፣ ጀነራል ጻድቃንን። ለዚህ ነው ጦርነት እንዳይመጣ እየተሯሯጡ ያሉት። ለዚህ ነው ይሄ የትግራይ ህዝብ አደጋ ውስጥ እንዳይገባ እየተሯሯጡ ያሉት። ሌላ አይደለም። የግል ህይወት የግል ምቾት አይደለም። ስለዚህ ነገ ጦርነቱ ቢነሳ የት ጋር ነው የምትቆሙት? የት ነው የምትቆሙት? ከሻቢያ ጋር ነው የምትቆሙት? ከግብፅ ጋር ማለት ነው የምትቆሙት? ይሄ ነው ሪያሊቲው፣ ይሄ ነው ከስብሀት ጋር ነው የምትቆሙት። እኔ እኮ ተመልካቾች፣ እናንተ ልትመሰክሩ ስላላቸው እኔ አላውቅም። ለመጀመሪያ ጊዜ ለመጀመሪያ ጊዜ ቴመሽ እያለው ነው ኦሮሞማ የሚለው ቋንቋ የሰማሁት ከዚህ ጅል ሰውዬ ጋር ነው፣ ከሱ አንደበት ነው የሰማሁት። ለመጀመሪያ ጊዜ እኔ ኦሮሞ ምን ማለት ነው ብዬ በኋላ ከሰው ጠየቅ። ኦሮሞማ ማለት ትግራዋይነት ማለት ነው። ለመጀመሪያ ጊዜ እኔ ሰማት ከሱ ሚዲያ ላይ ኦሮሞማ የሚለው ነገር ኮይን አድርጎ ፋብሪኮ ለገበያ ለሽያጭ ያቀረበው እሱ ነው። አሁን የኦሮሞማ ዲፈንደር ነው። ራሱ ያወጣው ቃል ራሱ ዲፈንድ ያደረገበት ነው። እና አንድ ኦሮሞ ለመቶ ነው አንድ አማራ ልዩ ኃይል ለመቶ ኦሮሞ ልዩ ሀይል ይገጥማል ብሎ ይነገር ሚዲያ ላይ ከሀብታ ረተው እየተባለ ማለት ነው። በቃ ይችላል አንድ እንዴት ተብሎ ነው ሰው ሰው ነው። ትሬኒንጉ ነው የሚወስነው ብቃቱ የተለያዩ የምትሰጠው ትሬኒንግና እና የተሰጠው ፊዚካል ብቃትም የተለያዩ ወታደራዊ ችሎታዎች ካሳደገ ነው የሚበልጠው እንጂ እንዴት ከብሔር ጋር ይያያዛል? ይሄ ጀግንነት ምናምን ከብሔር ጋር ይያያዝም እኮ ጥንካሬ ነው እሱ። ግን ኦልሬዲ የተሸጠ ሴላውት ስለሆነ ስለነበር ችግር የለበትም። ለሁሉም ነው የሚንበረከከው። ህወሀት ይልኳል፣ ኦህዴድ ይልኳል፣ ግንቦት ሰባት ይልኳል፣ ማን ባልደራስ የሚባል ይልኳል። ፋኖ የፋናው ተላላኪ ይሆናል። ፋኖ ሀብታሙ ይልኳል። አሁን ደግሞ ብልጽግና ሄዶ እባካችሁ አስገቡኝ እንጂ ግዙኝ እንጂ ገበያ ላይ ስንት ዓመት፣ ባርነት ነ አንዴ፣ በዚህ በኩል የአምስት መቶ ሺህ ብርሃኑ ነጋ ከኤርትራ የሚቀበለውን ሄዱ በእሱ ሲበላ ኖረ የግብፅ እንትን ሆነ ሲበላ ነው። እስከ መቼ ትኖራለህ ነው? የዚህ ሁሉ የዚህ ሁሉ ከመቼ ቻልክበት ነው? በዚህ እድሜ በአንድ ሰው በዚህ እድሜ እኛ የብርሃኑ ነጋን እኮ ነው የምናደንቀው። ብርሃኑ ነጋ እድሜ ልኩ ስምንት ፓርቲ ምናምን ቀየረ እየተባለ መጨረሻ ላይ በጽግና ላይ ዘጭ አለ እያለ ነው የምንቀልደው። ለማንኛውም ይሄ ሲተነተን ከኤርትራ የተመለሰው ደግሞ ይላል፣ እኔን ማለት ነው ይዘማ እና ሰባት ኦሮሞ መልምሎ ወደ ኤርትራ ይዞ ይሄዳል። ሰባት ኦሮሞ ምሁራን ምናምን ይዞ ወደ ኤርትራ ሊሄድ ነው ይላል። እና ሌላ ደግሞ ሓራ መሬት፣ ሓራ መሬት፣ ዓፋር ያለው ጦር ደግሞ ልጆቹን ማለት ነው እዛ ያሉ ወንድሞቻችን፣ እሱን ኢሳያስ ያስፈራኛል፣ ያሰጋኛል፣ በአስቸኳይ ሄዳችሁ ደምስሱት ብሏቸዋል። ትእዛዝ ተቀብሏልና አበይ ስብሓት ሰው በአበይ ስብሓት እንዴት ነው አጀንዳ የሚሆኑ እኔ የሚገርመኝ። እሱ አበይ ስብሓት እኮ የእድሜ ባለጸጋ ናቸው በታሪካቸው ጥሩም መጥፎም ብዙ ነገር ልታነሳባቸው ትችላለ። ሰው በዘጠና ምናምን አመት ሰው አቤ ሰብሀት ናቸው እኮ ኬሪያ ጭምር እኮ አቤ ሰብሀት አለች እኮ ኬሪያ ኬሪያ፣ ስንት ይሆናታል? አርባ ምናምን ቢሆናት ሀምሳ አይሞላትም። ኬሪያ ጭምር አዲስ ትውልድ መስርተናል። አዲስ ስራ አስፈጻሚ ስራ አስፈጻሚ ተብሎ ቶፕ ስሪ የኢትዮጵያ ቶፕ ስሪ የሚባል ስልጣን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ከዛ ባን ነው አፈ ጉባኤ ነው አፈ ጉባኤ የትኛው የሴኔቱ የሴኔት ነበረች እሷ እኮ፣ የፓርላማ እኮ አራተኛ ከሆነ በስልጣን እኮ ሴኔቱ፣ ሴኔተር እኮ አለ፣ ከላይ እኮ የሀገሪቱ ቶፕ ፎር ከምትሉት፣ በቃ ቶፕ ስሪ፣ ቶፕ ፎር ስልጣን ላይ ነበረች። አበይ ሰባትን ትወቅሳለች። ምን ሆኖ ነው የሚያስብል ነው። አሁን መማር ይሄ ሁሉ የዘሪሁን ስራ ነው። በነገራችን ላይ የዘሪሁን ተሾመ ምስኪን ሲጨንቅ አሁን ራሱ ሚዲያ ላይ ወጥቷል። እንገናኛለን፣ እንተያያለን። ጉራ አይደለም ሺህ ጊዜ ከኩሽና ቤት ብትወጣ ምናምን ብትወጣ ዋጋ የለውም ነው ሲምሲ ኮሎኔል መንግስቱ አላማራ የገነባባቸው ደህና ቤቶች እዛ ስለኖርክ መጠጥና ምናምን ስላቀረበልም የብልጽግና መንግስትን ደግፈ እዚህ የሆነ ቦታ ዘርሰዋለሁ ማለት ዘበት ነው። በመርህ ላይ የተመረኮሰ በርካታ ታጋዮች አሉ። ኢትዮጵያ ምድር ላይ ሚዲያ ላይ አሉ፣ መሬ ላይ አሉ። በምንም እንደዚህ በሞተ ሁላ ሰብሰብ ሚዲያ ላይ ብትወራጭ ዩቲብ ላይ ብትወራጭ አጀንዳ እየሰጠ ቀንና ማታ ብትውል ከዋናው እንትና ማምለጥ አትችልም። ከኢትዮጵያ መንግስት ጋር ቢያንስ በዜግነት የሚጋሩት ማንነት አለ። ፕሪቶሪያ የሚባል ግዴታ አለ እዛ ላይ ሊያተማመኗቸው የሚችሉ በቀጣይ የሚሰሯቸው ከፍትህም ጋር ጭምር የተያያዙ ስራዎች። ከኤርትራ ጋር የሚጋሩት ዜግነት የለውም። ግንኙነት ለመፍጠር የሚያስገድዳቸው ነገር የለውም። የኤርትራ መንግስትም ትግራይ ላይ የፈጸመው ነገር ትክክል እንደሆነ ነው የሚያምኑ አንድም ቀን ሲጸጸትበት ተሰምቶ አቅም አልጸጸትምም ያሉት ፕሬዚዳንት ሰለሳ ግን የኤርትራን ፍላጎት ለማስፈጸም ብዙ የሚሰጡትን ነገር አለ ከኢትዮጵያ መንግስት ጋር ግን ያላቸውን ግንኙነት ለማሻሻል ምንም መስጠት አይፈልግም ምንም እነዚህ ሰዎች ጸባቸው ከማን ጋር ይሄን ጠይቁ ህዋት ጸቡ ከማን ከኢትዮጵያ ጋር ነው ጸቡ። ከኢትዮጵያ መንግስት ጋር አይደለም፣ ከኢትዮጵያ ጋር ነው ጸቡ። ስፔሲፊካሊ ከአማራ ጋር ነው ጸቡ፣ ስቲል አሁን ድረስ ጸቡ ያለው። ፋኖ ፋኖ የሚለው ዝም ብሎ ነው። ከአማራ ጋር ሰላም አማራ ጋር ሰላም የምትፈጥረው ወልቀትና አምጣ እያልከ ነው ዶክተር ደብረ ጽዮን ባለፈው ከፋኖ ጋር ከኤርትራ መንግስት ጋር ሰላም ብንፈጥር ምን ችግር አለዋል? ከፋኖ ጋር ሰላም የምትፈጥረው ወልቃይትን ሰጥቶ ሆነው እንዴት ነው ሰላም የምትፈጥረው? ሰላም እኮ ለማምጣት መስጠት አምጡ እያሉ ሰላም አለ ካላመጣችሁ እያሉ ሰላም አለ እንዲ ስለዚህ ከኢትዮጵያ በተለይ ከአማራ ጋር አሁንም ድረስ አሁንም ድረስ የወይዘሮ ሞንጆሪኖ ንግግር ደግሞ እያነነፍን ትወ ያደርገው ኤርትራ እንዳትወራ፣ አማራ ክልል ደግሞ ያለው ጦርነት እንዲቀጣጠል እዛ ጋር አይጠይቁም፣ እዚህ ጋር ይጠይቃሉ። ቢያንስ እኮ እዚህ ጋር እኮ ያለው የትም እኮ አይደለም ኢትዮጵያ ውስጥ ነው። ራሳቸው ወይዘሮም ወንጆሪም ከፈለጉ እኮ ችግር ከሌለባቸው እዛ አካባቢ ሄዶ መኖርም ይችላል። ችግር ከሌለባቸው ኤርትራ ውስጥ እኮ ያለው አካባቢ መኖር አይችሉም። የሌላ ኤርትራ ነኝ ብላ ወስዳለች እና ብዙ መለኪያ እዩት ጸባቸው ከአንድ አገዛዝ ጋር አይመስል አልቀረም። ከኢትዮጵያ ጋር ያላቸው ጸባ እንደውም በደንብ ብሷል፣ ብሷል። ከኤርትራ ጋር ሰላም ለመፍጠር ፍላጎት ያሳየ ቲፒኤልፍ ሲንገሩኝ፣ ከፌደራል መንግስት ጋር ሰላም መፍጠር ለምንድን ነው ከባድ? ምዕራብ ትግራይ ምን ፕሪቶሪያን ስላልፈጸመ የፌዴራል መንግስት ፕሪቶሪያ ስምምነትን ስላልፈጸመ? አሃ የኤርትራ መንግስት የወረረውን 50 ምናምን ቀበሌ አካባቢ መልሶልህ ነው ከሱ ጋር ሰላም እየፈጠርክ ያለው? እዛ ጋር ይሰጣል፣ እዚህ ጋር አምጡ ይላል። ለዛ ይገዛል። ችግር የለበትም። ለመዋረድም ዝግጁ ነው፣ ወደ ኤርትራ በኩል። በኢትዮጵያ መንግስት በኩል ለሚመጣ ግን የ50 ምናምን አመት እኮ እድሜ ጠገቡ የሆንኩ ድርጅት ነኝ እንዴት እንደ አዲስ ተመዝገብ ትለኛለህ ብሎ ኩሩ ሆኖ ሊቀርብ ይፈልጋል። እዛ ጋር ግን ሲዋረድ ነው ምት። እዛ ለመዋረድ ፍላጎትና ዝግጁነት አለው። እዚህ ጋር ትንሽም ነገር ለመስጠት ፍላጎት አክብሩም ሌፍ እንዲህ ነው። ሌፍ እንዲህ ነው። ይሄ ከአገዛዙ ጋር ልዩነት ስላሉ አይደለም። ከአገዛዙ ጋር ግጭት ውስጥ ስለገባ አይደለም። በዛ መለኪያማ ከኤርትራ መንግስት ጋር ግጭት ውስጥ ገብቷል። ራሳቸውን ባመኑት ደግሞ ትልቁ ጥፋት አደረሰብን ደግሞ የሚሉት ሻቢያን ነው ከሻቢያ ጋር ግን በደሉን ምኑን ሌላ ጊዜ እናወረዋለን ብሎ ለመስማማት ችግር የለበትም። የወረርካቸውን አካባቢ አልጠይቅም ለማለት ችግር የለበትም። የኢትዮጵያ መንግስት ግን ሲሆን አንተ ለሻቢያ ለኤርትራን ለመስጠት የፈቀድከውን ከዚያ ውስጥ በጣም ጥቂቷን ጥቂቷ ነውምለው፣ ለኢትዮጵያ መንግስት ለመስጠት ብትፈልግ የእውነቴን ነውምለው፣ ትግራይ ውስጥ ድጋሚ ጦርነት የማይጀመርበት እድል ሰፊ